ባለፉት ዓመታት የዜጎችን ሕጋዊ መብት እና ማንነት ለማስከበር የመረጃ ስርዓቱን በተደራጀ ሁኔታ ለመስራት ሰፊ ስራ ሲሰራ የቆየበት ጊዜ ነበረ። በዚህም በተለያየ ጊዜ ዜጎች አስፈላጊ መረጃዎቻቸውን ወደ መንግስት በመምጣት ተገቢውን አገልግሎትና ተጠቃሚነት ሲያገኙበት የቆየበት ሂደት ነበር። ይሄ ከጊዜ ወደ ጊዜ እያደገና የዜጎችን ተጠቃሚነትና መብት ለማረጋገጥ መንግስት በተለያየ ጊዜ አዳዲስ ሪፎርሞችንና አሰራሮችን ሲሰራ ቆይቷል። ከሰራባቸው የሪፎርም ስራዎችና አሰራሮች ውስጥ አንዱ የሲቪልና ቤተሰብ አገልግሎት ምዝገባን ወደ ላቀ ደረጃ ማሸጋገርና ተፈጻሚነቱን የበለጠ ማጉላት አስፈላጊ ሆነው በመገኘቱ በዚህ ላይ መንግስት በትኩረት ሲሰራ የቆየበት ሂደት ነው ያለው። እንግዲህ የዚህ የሲቪልና የቤተሰብ አገልግሎት ዋና ጠቀሜታ የዜጎች ህጋዊ መብታቸውንና ማህበራዊ ተጠቃሚነታቸውን ለማረጋገጥ ምቹ ሁኔታ የሚፈጥር ትልቅ ተግባር ነው። ይህንን ለማድረግ መንግስት ይህንን በመረጃ በመውሰድ በተለይ መሰረታዊ የሆኑ የመልካም አስተዳደርና የልማት ጥያቄዎችን በተገቢው ሁኔታ ለህዝቡ ተደራሽ ለማድረግ መረጃን መሰረት ያደረገ ውሳኔ ለመወሰን ፋይዳው የጎላ ነው ማለት ነው። ይህን ለመስራት መንግስት በተለያዩ ጊዜ የተለያዩ ተግባራቶችን ሲያከናውን ቆይቷል። ላብነት ብንወስድ በተለያየ ጊዜ የሚወጡ ህጎችን፣ ደንቦችን፣ መመሪያዎችን በማሻሻልና ዜጎች በዚህ ተጠቃሚ የሚሆኑበትን ምቹ ሁኔታ ለመፍጠር ሲሰራ የቆየበት ሂደት ነው ያለ። እንደምናውቀው ይሄ የመረጃ ስርዓት ሲጀምር የወሳኝ ኩነት ምዝገባ በሚል ስያሜ እንደ ክልል በአዋጅ እና በደንብ ወጥቶ ወደ ተግባር የተገባ ቢሆንም ባለፈው አመት መንግስት ባደረገው የአዋጅ ማሻሻያና የደንብ ማሻሻያ ከወሳኝ ኩነት ምዝገባ ወደ ሲቪልና የቤተሰብ አገልግሎት ምዝገባ በሚል ስያሜውን ቀይሮ እየሰራ ያለበት ሂደት ነው ያለ። ሁለተኛው መንግስት በትኩረት እየሰራ ያለ ነገር የመረጃ ጥራትና ታማኝነትን ለማረጋገጥ የምዝገባ ስርዓቱ በኦንላይን እንዲሆን ቴክኖሎጂን መሰረት ያደረገ አገልግሎት ዜጎች እንዲያገኙ ምቹ ሁኔታ ሲፈጥር የቆየበት ሂደት ነው ያለን። ዛሬ ላይ የምናስጀምረው ፕሮግራም መንግስት ከያዛቸው አንዱና ዋነኛ ኢኒሴሽኖች የአገልግሎት አሰጣጣችንን ዲጂታላይዝ ማድረግ አለብን ተብሎ በተያዘው መሰረት የሲቪልና ቤተሰብ አገልግሎት ምዝገባን በኦንላይን ምዝገባ ዛሬ በከተማችን በሚገኙት በአራቱ ክፍለ ከተሞች በዛሬው እለት ይጀመራል ማለት ነው። ስለዚህ መላው ማህበረሰብ ይሄንን የሲቪል እና የቤተሰብ አገልግሎት ምዝገባ ጠቀሜታ ከማንምና ከምንም በላይ የመጀመሪያ ለራሱ ለዜጎች መሆናቸውን በመረዳት አንደኛ፣ ትክክለኛ መረጃና በወቅቱ መረጃን በሚመለከቱ አካል በመስጠት ሁለተኛ፣ ተገቢውን ሰርተፍኬትና እውቅና በመያዝ ከመንግስት ማግኘት የሚገባቸውን አገልግሎትና ጥቅሞችን በአግባቡ እንዲጠቀም፣ እንደዚሁም ሰብአዊ መብቶቹን በተገቢ ሁኔታ እንዲከበሩለት ያደርግ ዘንድ እያሳሰብኩ ዛሬ ላይ የተከፈተው የኦንላይን የሲቪልና የቤተሰብ አገልግሎት ምዝገባ የተከፈተ መሆኑን በይፋ በስራለሁ። ወሳኝ ኩነት በሚል ሲፈጸም የነበረው ተግባር አሁን ላይ እንደገና በአዋጅና በደንብ ተሻሽሎ የወሳኝ ኩነት ተግባር ቀደም ሲሰጥ የነበረው ከወረቀት አገልግሎት የጸዳ ያልሆነና የኦንላይን ሲስተምን አግሎ የቆየ ስለነበር፣ አሁን ላይ ግን ዘመናዊ የአሰራር ስርዓት እንዲሰፍን አጠቃላይ እንደ ሀገር እንደ ክልል ይህ ተግባር ፋይዳውን በመረዳት ባደገ ቴክኖሎጂ የኦንላይን ምዝገባ በይፋ ዛሬ ተጀምሯል ማለት ነው። ስለዚህ ይሄ ተግባር እንደሚታወቀው ሀገራችን ላይ ትልቁ በሀብትነት የሚጠቀሰው ሰው ነው። የሰውን ሀብት በአግባቡ መያዝ ደግሞ ትልቅ የገቢ ምንጭም ስለሆነ ይሄንን ውድ የሆነውን የሰው ሀብት ከተረገዘ ወይም ከተጸነሰ ጀምሮ እናቲት ተመዝግባ ከተወለደ ጀምሮ ምዝገባ ለሕፃኑ ከዚያ ውጭ ሞት፣ ልደት አጠቃላይ አምስት ኩነቶች አሉ። ሞት፣ ልደት፣ ፍች፣ ጋብቻና ጉድ ፍቻን በአምስቱም ኩነቶች ምዝገባ ይደረጋል። እነዚህ የራሳቸው ጊዜ ያላቸው በአሰራር፣ በደንብ በመመሪያ የጸደቀ ስለሆነ እሱን መሰረት ተደርጎ ምዝገባ ይካሄዳል ማለት ነው። ስለዚህ ፋይደው በዋናነት ወደ ዘመናዊ የመረጃ መረብ ሲገባ አንደኛ የሰውን ኃይል በአግባቡ መያዝ ነው። ፍራስትሬት እንዳያደርግ አንድ ሰው ሁለት ሶስት ቦታ ላይ እንዳይመዘገብ አንድ ጊዜ ከተመዘገበ በኋላ ያው አንድ መሆኑን የሚያረጋግጥ በከተማችን ያለውን ኗሪ ስንወስድ በቁጥር ደረጃ የሚገለጽ በተለያየ ጥናት የሚገለጽ እንጂ እንዲሁ በኦንላይን የሚገለጽ ስላልሆነ እንደ ከተማ ሳምፕል ብንወስድ፣ አሁን ላይ ግን በየትኛውም መንገድ ኦንላይን ስለሆነ ማንኛውም ዜጋ የደብረ ማርቆስ ሕዝብ ምን ያክል ነው በሚል የሚረጋገጥበትን ሁኔታ ምቹ ሁኔታ ይዞልን የመጣ ነው ማለት ነው። ስለዚህ ይህ ስራ በዋናነት ከዚህ ከኩነት ወጥቶ የዜጎች ምዝገባ አገልግሎትም ጭምር አካቶ በአዋጅ በደንብ ተሻሽሎ መጧል ማለት ነው። ስለዚህ ቀደም ሲል ክልላችን አዲስ አበባ ላይ ወስዶ የኛን ከተማ አስተዳደር ሰላሳ ሶስት አካባቢ ሰልጣኞችን በአዲሱ መመሪያ ላይ ስልጠና የመስጠት እኛንም ጨምሮ የምናስተባብር አካላትን፣ ቡድን መሪዎችን እና የሚመለከታቸው አካላትን ቴክኒካል ስልጠናም ጭምር እንድንወስድ ከዚህ ጋር ተያይዞ በተሰጠን ተልዕኮ መሰረት ደብረ ማርቆስ ላይ በቴክኒካል ባለሙያዎች እና በቡድን መሪዎች የደንብና መመሪያውን አስመልክቶ ስልጠና ተሰጥቷል ማለት ነው ስለዚህ እነዚህ የቅድመ ዝግጅት ወቅት ነበሩ እሱ መነሻ አድርገን ዛሬ ግን በይፋ ደብረ ማርቆስ ላይ የኦንላይን ምዝገባ ጀምሯል ማለት ነው በዘርፉ ስለዚህ አጠቃላይ ለህዝባችን ፋይዳው የጎላ መሆኑ ህዝባችንም ተገንዝቦ የመንግስት ሰራተኛውም አዋቂዎችም እናቶችም አባቶችም ህፃናትም በዚህ እንዲሳተፉልን ጥሪን በዚሁ አስተላልፋለሁ ማለት ነው ተመዝጋቢ እንዲሆኑ ፋይዳውን በመረዳት ያልተመዘገበ የማህበረሰብ ክፍል የለም የሚልም ጭምር አንድምታ ያለው ስለሆነ በርብርብ ብየን የምንፈጽምበት መንገድ ነው ያለ። ይሄንን ውጤታማ ለማድረግ ጠቅላላ ህዝባችንን፣ የህዝባችን ይሁንታ ምክንያቱም እያንዳንዱ ዘርፍ በዚህ ያላለፈ፣ በዚህ ምዝገባ ሰርቲፋይድ ያልሆነ ሰው የትኛውንም አገልግሎት የሚያገኝበት መንገድ እንደሌለ ማህበረሰቡም ስለሚያውቅ አሁንም ደግሞ የበለጠ አዳብሮ አንደኛ የቆይታ ጊዜው እንደ ከዚህ በፊቱ መጽሐፍ ስላልሆነና ከወረቀት ነጻ ስለሆነ በትንሽ ደቂቃዎች፣ በጣም ባነሰ ደቂቃ አገልግሎት የሚሰጥበት መንገድ ስለሆነ አጠቃላይ የከተማ አስተዳደራችን ህዝብ እየመጣ ይሄን ምዝገባ ተግባራዊ እንዲያደርግልንም ጭምር መልእክት አስተላልፋለሁ። ከዚህ ጋር ተያይዞ መላ የመንግስት ሰራተኛው እንዲደግፍ መለው ከከፍተኛ እስከ ታች እስከ ቀበሌ ድረስ ያለው አመራርም ቢሆን ተግባሩ እንዲደግፍም ጭምር መልእክት አስተላልፋለሁ። አመሰግናለሁ። የመጣውበት ያው የልደት ሰርቲፊኬት ለማውጣት ነው። እንደ አጋጣሚ በመጣውበት ቀን ያው የዲጂታል በመጀመሩበት ቀን ነው። ይሄ ደግሞ ያው ከዘመኑ ጋር መሄድ ስለሆነ እኔም ደስ ብሎኝ ነው። አሁን አቀባበላችሁም አካሄዳችሁም ወደፊትም አሪፍ ነገር እንደሚሆን ነው የሚያሳየው። ዲጂታል መሆኑም ለሁሉም በተለይ ደግሞ እንደ ደብረ ማርቆስ ከተማ አስተዳደርና እንዲሁም እንደ መንቆረር ግንባር ቀደም በመሆን ይህን በመጀመራችሁ እኔ ደስተኛ ነኝ። እንዲሁም ደግሞ አስቸኳይ ለሚፈልግ ሰው በአስቸኳይ አሁን እንደሚሰሩ እየነገሩኝ ነው። አስቸኳይ እንዳለ እየገለጹልኝ ነው። ስለዚህ ሁሉ ነገር ተመችቶኛል። ጥሩ ነው። ያለው ፋይዳ ከኢኮኖሚም ከዘመናዊነትም እንደኛ የሰው ኃይል ብትል በጣም ወሳኝ ነው ብዬ ነው የማስበው። ቴክኖሎጂን መጠቀም ወሳኝ እውነትም። አሁን ይሄ እንደ አዲስ ነው፣ አሁን በቅርብ እየተጀመረ ያለ ነገር ነው ብዬ ነው የማስበው። እኔ አላቅም፣ ስለዚህ ከዚህ በፊት መረጃ የለኝም ስለ ፋይዳ መታወቂያ። አሁን ስናስብ እንደዚህ በቅርብ የመጡ ጥሩ ነገር ነው። ይህም እንደዚህ የቤተሰብን በዲጂታል በመያዝ ዲጂታላይዝድ በማድረግ እንደ ዓለም ቴክኖሎጂውን በመጠቀማችን እኔ ደስተኛ ጥሩ ነው ብዬ ነው የማስበው። በቀጣይ በእናንተ በኩልም አዌርነሱ መፍጠር፣ ለህብረተሰቡ ተደራሽ ማድረግ፣ መረጃ ማድረስ፣ ህብረተሰቡ ደግሞ ይህንን ጥሩነቱን ተቀብሎ መጥቶ ወሳኝነትን መመዝገብ እንዳለበት ነው የምንረዳው፣ ይህንን ማድረግ እንዳለባቸው ነው። በጣም ደስ ይላል። ደስ የሚል አጀማምር ነው የመጣልን። በቃ እስከዛሬ አሁን እኔ አስራ አምስት ቀን ነው ይህን ለማውጣት ማለት ነው የልደት ሰርተፍኬት ለማውጣት እና አሁን ላይ ስብሰባ ሂዷል ተብሎ መጣ፣ እና በጣም ጉልበቴንም ገንዘቤንም ብዙ እንትን ብያለሁኝ። አሁን ግን በቃ በቀላሉ ጉልበትም ምንም የሚጨርሰው ነገር የለም። ደስ የሚል ነገር ነው ይመጣልን። እግዚአብሔር ይመስገን። እንግዲህ መንግስት እግዚአብሔር ይባርከው። በቃ እኔ አሁን ዛሬ ገና የመጀመሪያ ነው እኛ የተመዘገብነው አሁን ሄጄ ለራሱ ለሁሉም ልጆች በቃ እንዲመዘገቡና ነጻ እንደሆነ በቃ አዲስ ነገር እንደተፈጠረ እንደመጣለን ደስ የሚል ዜግነት እንደምናገኝ እንዳገኘን በቃ ሁሉንም ነገር እነግራቸዋለን